የአደይ አባት በስተመጨረሻ አደይን አግኝቶ ለማትፈልገውና ለማትወደው ወንድ ሊድራት ነው። ያሳዝናል። ይህ ሁሉ የፍቅር ሴራ ነው። ፍቅር ስልኳን ወስዳ የአባቷን ስልክ አፈላልጋ ደውላ እኛ ቤት ናት ያለችው አደይ። ስለዚህ የፈለግከውን ነገር ማድረግ ትችላለህ ብላ እሱም ደግሞ ገና ከበፊቱም ከጥንቱም ሀብታም እንድታገባ ስለሚፈልግ ለዛ ነበር ከገጠር የመጣችው። ለዛም ነበር እየተሰቃየች ያለችው። ነገር ግን ምን ዋጋ አለው? በስተመጨረሻ አደይ እንግዲህ ልታገባ ነው። ያሳዝናል። በጣም ልብ ተሰብሯል። የእውነት እንዴ! እረ ፍቅር ስቃይ በቃ። ናኦል፣ ናኦል ና ሊዱ፣ እንግዲህ ፍቅር፣ ፍቅር እያጫወታቸው ይገኛል ማለት ነው እና ኤላ ደግሞ ቅናት ይሁን የእውነት የወንድምነት ፍቅር ይሁን፣ ጭራሽ እሷና እሱ ሲጠጋጉ እንዴ። እኔ የምልሽ ሊዱ ቆይ ካገኘሽው ሰው ጋ ነው እንደ ልጥፍ የምትየው አልገባኝም ብሎ ሲላት ምን ማለት ነው አለችው። አይ ማለቴ ጋ አሁን ለታ ነው የተዋወቅሽው እና ተለጠፍሽበት ብዬ፣ ለማንኛውም ስነ ስርአት ብትይዤ ይሻልሻል ሲላት፣ ስነ ስርአቴን ይዣለሁ ብላ ፊት ነሳችው። ኤላም ደበረው። ቆይ እኔም ምልክ ኤላ አለችው። ሊሊ ቆይ፣ ለምንድን ነው የሚደብርህ? ማለቴ ሊዲያ እና ናኦል እንደዚህ ለተጠጋጉት ስለተመቻቹ አንተ ለምን ደበረህ? እንዴ ጀስት እህቴ ስለሆነች ነዋ ጀስት እህት በዛ ልክ? ደግሞ ከመቼ ወዲህ እንዲህ ነው እህትና ወንድም የሆናችሁት? ቆይ እሷ እኮ አንተን በፍቅር ነበር የምትፈልግህ እና እንዴት እንደዚህ ይሆናል ብላ አለችው። ከዛም በኋላ በቃ ተይው፣ ብቻ እኔ እንደዛ አይደለም። ደግሞስ አንቺ፣ ቆይ ሁሌ ነው እንደምጠረጥሪ ብሎ እንደመቆጣት አለ። አይ እኔ እየጠረጠርኩ አይደለም፣ ግን ያየሁብህም ነው የምነግርህ። ደግሞ አንተም እንደዚህ ብዙ ጊዜ እንድጠራጠርህ ባታደርገኝ ይሻልሃል። እሺ አንተ ራሱ እኮ አይነ ውሀ ያሳብቅብሃል እና ምን ላድርግህ? ዝም እንድል ፈልገህ ነው? እንደዛ ከሆነ ዝም እላለሁ። ነገር ግን አንተ ራስህ መጠቀቅ አለብህ ብላ መለሰችለት። እሺ ለማንኛውም ግን ይቅርታ እና እሺ። ሌላ ጉዳይ ምንድነው ያሳሰበህ? እማዬ እኮ ቤት አትገዛም አለችኝ ማለት ሲጀመር። እንዴት ነው ይሄ ቤት እያለህ አንተ ሌላ ቤት የምትገዛው እንዴ? ለቤዛ ነው የምገዛው። ምን ጭራሽ እኔን ሳታማክል? ቆይ አልገባኝም። አንተ ልጅ ምን እያሰብክ ነው? ብላ ተቆጣችው። እንደምን ላድርግ ታዲያ የነቤዛን ቤት እኔ ገዝቼው በኋላ ደግሞ እነሱ ይመልሱልኛል። ይኸውልህ በእርግጥ አውቃለሁ፣ ነገር ግን የግድ ቤዛ እውነቷን ነው ወይስ ደግሞ ውሸቷን ነው የሚለውን ማረጋገጥ አለብን። ምን ለምን ተዋሻለች? እኔ ካክስቴ በኋላ የሰው ልጅ ገንዘብ እንደሚወድ አውቃለሁ። ከሰው ልጅ በላይ ገንዘብ ሰዎችን የሚወዱ አሉ፣ እና መጠንቀቅ አይከፋም። ለማንኛውም ብላ ስትለው እና ደግሞ ባርኮቴንም በስነ ስርዓት ማውራት አለብን፣ አለችው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሰራተኛዋ አደይ አደይ ድራማ እንደ ቀጠለ ይገኛል። አስተማሪውና አዝናኙ ድራማ ውዶቼ ቪዲዮዬን እስከ መጨረሻው እየተከታተላችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ቁጭ ቁጭ እያደረጋችሁ ስለምትከታተሉኝ እጅጉን አድርጌ ከልብ አመሰግናለሁ። አደዬ አሁን በጭንቀት ላይ ትገኛለች፣ ምክንያቱም አባቷ ያለ የሌለ ቦታ እየፈለጋት ይገኛል። እንዲሁም ደግሞ የአደይ ማዘር በጣም ታማዋል። ብርሃን፣ እናትሽ ታማለች። ለምንድን ነው መተሽ ማታያት? እያለች ጠዋት ማታ እየደወለችባት ነው ብርሃኔ። እና ደግሞ ብርሃኔም ቢሆን ታውቂ የለ ያለሁበትን ሁኔታ ሁሉንም ነገር አመቻችቼ ግን እመጣለሁኝ እህቴ፣ እዛ ድረስ አንቺ እንደምንም ብለሽ እህት እናታችንን መጠበቅ አለብሽ። ዴቭ ዴቭ፣ እባክሽ ቁርጡን ንገሪኝ አደይ። በቃ አንቺና እኔ እንጋባና እንጥፋ። ምን? አዎ፣ እንጥፋ። እኔ በቃ አሁንስ ይሄ ህይወት በጣም ሰልችቶኛል። ሁላዬ አንቺን መጠበቅ ሁላዬ። እንዴ እኔ እኮ በጣም ትናፍቅኛለሽ ታውቂያለሽ። ሰሞኑን በሊዱ ጉዳይ ስለተጨናነኩኝ የማላስብሽ መስሎሽ ነው እንዴ? ጠዋት ማታ ነበር የማስብሽ። እንዴ ኧረ እንደዛ አይደለም። እኔ አሁን አንድ ውሳኔ ላይ ደርሻለሁ። ማለት ምን አይነት ውሳኔ ላይ ? አይ ውሳኔውማ የደረስኩት በቃ እንጋባና እንጥፋ። ምን ይኸውልህ እኔ አሁን ችግር ልሆንብህ አልፈልግም ምክንያቱም እኔ በዙሪያዬ በጣም ብዙ ችግር አለ። አለቻዴ ቆይ፣ ችግርሽ ችግሬ፣ ሀሳብሽ ሀሳቤ ሆኖ በአንድ ለምን አንኖርም? ከዚህ ሌላ ምንም አይነት ሀሳብ የለኝም። አሊያ ደግሞ ሁለተኛው በቃ መጥፋት ነው። ማለት አልገባኝም። ለትንሽ ጊዜም ቢሆን ከአንቺ መራቅ አለብኝ፣ ግን ደግሞ አልችልም እያለ ማለቃቀስ ጀመረ። ረተይ ተያዲይትኝ ረ ተናገሪ። የእውነት እኔ የሚመስለኝ ይሄን ድብን አታፈቅረውም። ነገር ግን አፋውጥታ ለመናገር አለ አይደለም ተወደዋለች። ፍቅር የለም ብቻ ግን ያዴ ነገር ግራ ያጋባል። ዲቭ ግን በፍቅሮ አስጫልሏል። እና የድብ ነገር መጨረሻው በጣም አሳዛኝ ነው። ፍቅር ፍቅር እየተከተለች ዲቭ ባክህ ሁን በፍጹም አደይ አንተን እምታስ እንደምታስባት አይነት አይደለችም፣ አትመጥንህም ብትለውም እንኳ ትሰሚኛለሽ፣ እኔ አደይን በማፍቀሪ አንድም ቀን ጸጽቶኝ ማያውቅም። ስለዚህ አርፈሽ ብትቀመጭ ይሻልሻል። ቆይ አንቺ ለምንድን ነው ስራ የለሽም ትምህርት የለሽም የራስሽን ህይወት አትኖሪም? እያለ ጧት ማታ እየወጋት ይገኛል። ነገር ግን ፍቅር አሁንም ቢሆን እየገባት አይደለም ድብን የራሷ ለማድረግ ተስፋ እየቆረጠች አይደለም። በሌላ በኩል እንግዲህ ናኦሌን ጥየቃ ሁሉም ተሰብስበው ሄዱ። ከዛም በኋላ ፍቅር ቤት ብቻዋን ነበረች። እንደ አጋጣሚ ባርኮት የመጣ። እንዴ ፍቅር እንዴት ነሽ? ደህና ነሽ? አዎ ደህና ነኝ። ቆይ በሰላም ነው? ማንም የለም ሳ እኔ ወንድሜ፣ በጣም ደብሮኛል። ለእናቷ ደውላ እያወራች ነበር የደረሰባት። እማዬ እዚህ ቤት ማንም የለም፣ እኔ ብቻዬን እየሰራሁ ነው። አደይም ደግሞ ከሄደች ቆይታለች፣ እዛ ኤላ ጋር ናት እያለች ነገር ታሳብቃለች። እና ደግሞ ቤዛ ብላ ሳጨርሰው እንዴት ስለ ቤዛ ታወሪያለሽ? ቆይ አንቺ ግን አታፍሪም እንዴ? ብሎ ሲላት እኔ ምን ላድርግ ታዲያ ወንድሜ እስኪ ንገረኝ። እኔ ለምንድነው የምሰራው የምፈጋው እነሱ ለእኔ ምንም ነገር አላደረጉልኝም። እነሱ ተያይዘው ይወጣሉ፣ ሽርሽር ይወጣሉ፣ ግን እኔ ደግሞ እዚህ ብቻዬን ነኝ እና ለእኔ አታስብም እንዴ ብላ ታቆጣችሁ። ቆይ አልገባኝም። አደይም ቢሆን ስንት ቀኗ ጭራሽ እዚህ ስራ መስራቷን አቁማለች ብላ ስታወራው እውነት ሽ ነው አይደል? ፍቅር። አዎ፣ ለማንኛውም ሲመጡ ሁሉንም ነገር ስለምጠይቃቸው ችግር የለውም። እንዴ ለምንድ ነው የምትጠይቃቸው? እና ምን ላድርግ? አባራቸው ዝም ብለው አልገባኝም። ዝም ብሎ ማባረር አለ እንዴ? አዎ፣ አባራቸው በቃ። አደይንና እንዲሁም ደግሞ ቤዛን እንድታባረርልኝ ይፈልጋለሁ አለችው። ለማንኛውም ማጣራት አለብኝ። ና ኦሌ፣ እና ኦሌ ስለመጣችሁ እጅግ አርጌ አመሰግናለሁ። ታውቃላችሁ አሁን ሙሉነት እየተሰማኝ ነው ብሎ አመሰገናቸው። ምንም አይደል። ይህ የአዴ ሀሳብ ነበረ እና ብቻ ግን እንደዛ ነው ብሎ ዴቭ መለሰለት። አይዞህ ፈጣሪ አጽናህ ብለው አጽናኑትና እኔ ምልህ አለ። ቆይ ግን ለምን አዴ አንተ ጋር አትሆንም? ምን አለ ዴቭ ማለቴ እማያገኛት ቦታ እዚህ ነው መቼስ። እና ለምን አንተ ጋ አቶንም? አያያይ በፍጹም እኔ ጋማ አቶንም አለ ዴቭ። ማለት አልገባኝም፣ ምን ችግር አለው? አያይ ቢሆንም እዚህማ አልተዋትም ሲል ብርሃኔ ደወለች። ደውላ ሁሉንም ነገር እየነገረቻትና አባትዮው ደግሞ የሌላ ቤት እየፈለገ እንደሆነ ይህን ቤት እንዳላገኘው ነገረቻት እጅግ ደስ አላት። ለማንኛውም ስላሰባችሁልኝ እጅግ አርጌ አመሰግናለሁ። ነገር ግን ነገር ግን ያው አለ አይደለ? አሁን አባቴ የሌላ ቤት አግኝቶታል እንጂ ይሄን ቤት አላገኘውም፣ እና በቃ ለትንሽ ጊዜ አርፋለሁ ማለት ነው ብላ ደስ አላት አደይ። ሊዱ ሊዱ፣ ቤዛ ቀሚሳ ልብስ አባት ምን ቆይ ለምንድነው አንቺ የኔን ልብስ የለበሽው? ምን ችግር አለው? ዛሬ እኮ ከባርኮቴ ጋር ቀጠሮ ስላለኝ ነው። እና ቀጠሮ ቢኖርሽ አንቺ የኔን ልብስ ማና ዞልሽ ነው የለበሽው? ብላ ተቆጣቻት። ታውቂያለሽ፣ እጀ ግቢ እንጂ አንድ ቀን ሁሉንም ነገር አበላሽብሻለሁ ብላ ቤዛ ፎከረችባት። ፍቅር ፍቅር እና ሊዱ አይጥና ድመት ሆነዋል። በፍጹም ፍቅር እንግዲህ እኔን ባቲዥኝ ይሻልሻል፣ አርፈሽ ህይወት ሽኑሪ ብትላትም እንኳ ታውቂያለሽ አንቺ ግን አደይ ምን አርጊን ብላሽ ነው እንደዚህ የምታሰቃያት? እስኪ ተናገሪ። ሲቀጥል ሁሉንም ነገር ናኦል ኦል ነግሮኛል እና በቀጣይ ምን እንደምታደርጊ ሀሳብሽን እኔ ቀድሜ ነው የማስብብሽ ስትላት፣ ምን አዎ ብቻ አንድ መጥፎ ነገር አደርጋለሁ ብቴ ሁሉንም ነገር እናገራለሁኝ ለባርኮቴ አለቻት። አይ ሂጃ ተናገሬ ማን እንደሚቀድም እናያለን ብላ ፍቅር ፎከረችባት። አንቺ አይጥ፣ አንቺ ቀበጥ ታያለሽ። ታይ ብዬሽ ነበረ እና መጋፈጥ የማችውን ሰው ነው መጋፈጥ ለመጀመሪያ ሞከርሹ? ብላ ፍቅር ታናደደችባት። ሊሊ ሊሊና ና ኦሊ ሊሊና ኤላ ወደ እነ ፍቅር ጋር ሲመጡ እናንተ ደግሞ ዛሬ እናንተም ተሰብስባችሁ መጣችሁ። በቃ ቤቴ የማንም መናኸሪያ ብቻ እንዳለ ስለ ስለመጣን እንዳይሆን አሁን እኛ ባርኮቴን ፈልገን ነው ማለት ከዛ ባልኮት እንፈልጋችሁት ነው። አዎ፣ አለ ዴቭ። ከዛ ዴቭ አይ፣ ምኝታ ክፍል ነው እሺ። በቃ ቆይ፣ ለምንድን ነው ቪዛ ማትናገደው አንቺ? ስትላት ለምን ፈልገሽ ነው? ያው ስለ ቪዛ ጉዳይ ልናወራ ነው። ምን? አዎ ቤታችን ተይዟል ብለሽ የለ? እና ይሄን ነገር አረጋግጠን ልንረዳሽ ስለምንፈልግ ነው። ምን? አንቺ ማን ስለወሺ ነው? በመንገዴ ለምን ትገቢያለሽ? ብላ ጮኸችባት። አረ ቀዝቀዝ በሉ፣ በረድ በሉ። በሩ ተንኳኳ። እንግዲህ በሩ ተንኳኳ። ያን በር ያንኳኳ ማን ይሆን? ወይ ጉድ! የእውነት ያደይ አባት ይሆን ወይስ ደግሞ ሌላ ሰው? ውድ የቻናል ቤተሰቦች፣ የዛሬው አደይ ድራማ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቶ፣ ሀገራችንን ሰላም ያድርግልን። እንደታያችሁት የእውነት ያደይ አባት ይሆን ወይስ ደግሞ እነ ዳይመንድና የዳይመንድ ጓደኛ ይሆን?